ሰላም ሰላም እንዴት ናችሁ? ሰላማችሁ፣ ባላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ፣ ያኑራችሁ፣ ክፉን ያርቅላችሁ፣ ጠላቶቻችሁን ያያዝላችሁ እያልኩኝ ሙስሊምም ክርስቲያንም በጾም ላይ ያላችሁ እግዚአብሔር አምላክ ጾማችሁን የፍቅር የሰላም የደስታ የአንድነት ያደርግላችሁ ቤተሰቦቻችሁን ሁሉ ከክፉ ነገር ይሰውርላችሁ የምሰሩትም ስራ ሁሉ ይባርክላችሁ፣ ገንዘባችሁን ንብረታችሁን ሁሉ መድኃኔ ዓለም ይጠብቅና ይባርክላችሁ። እፍ ይበልበት ማለት ነው። ከዚህ በመቀጠል ትላንትና ሄልሻ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ብላ ብላ እናቷም ሱስዬም እስከነ ነብሷ መታ ነበረና፣ በጣም ደስ የሚል ጊዜ ነበረ። በቃ ጠይቃቸው፣ አነጋገሯ፣ አመላለሷ። የኛ እንቁ፣ የኛ ሸበል፣ አናት ትሙት ኑሪልን! ዋይ፣ በእጥፍ እኮ በእድሜሽ የሚበልጡሽን በለጥሻቸው የኔ እናት። እና በጣም ነው ደስ ያለን። እና በጣም ነው ደስ ያለን። ይህን ጥንካሬሽን ነበር ምንፈልገው። እግዚአብሔር ይመስገን አሳክተነዋል ማለት ነው። ብዙን ጊዜ አንዳንድ ሰዎች ማለት ነው፣ የሰውን ውድቀት የምትመኙ ሰዎች አላችሁ። ስለሷ ነገር ክፉ የምትናገሩ፣ የምትሰድቧት ምናምን፣ የናንተ ስድብ ለሷ ጥንካሬና ብርታት ኃይል ነው የሆናት ማለት ነው። ደስ የሆናት ማለት ነው። እሷን መሆን የማትችሉ ሁሉ ዝም ብላችሁ በኮሜንት ትንጣጣላችሁ ማለት ነው። እናንተ ትንጣጣላችሁ፣ እሷ ግን በክብር እንዲያምሮባት ትመጣለች። ልዩነቱ ይሄ ነው። የእናንተ ሙዚቃ ንፋስ ነው የሚወስደው። የእናንተን ኮሜንት ንፋስ ነው የሚወስደው። እሷነቷን፣ ምንነቷን፣ ክብሯን ዝቅ አያደርገውም። የዝንብን ያህል እንኳን ቦታ አትሰጣችሁም ማለት ነው። ምክንያቱም እናንተን ስለማታያችሁ፣ ስለማታውቃችሁ ንፋስ ነው። እናንተ ትዋረዳላችሁ፣ እሷ ግን በክብር ይኸው ብቅ ጥልቅ ብላ ስራዋን ትሰራለች ማለት ነው። እና ሄልሻ በጣም ደስ ብሎናል። ጠላቶችሽ ይፈሩ ይቃጠሉ። እንደዚህ በአንድ እግር ቆመሽ ማየታችን ደስ ብሎናል። ስለ ሁሉም ነገር መድኃኔ ዓለም ክብር፣ ምስጋና፣ አምልኮ፣ ውዳሴ ለስሙ ይሁን። የሰው ልጅ ይወድቃል ሲባል እንደዚህ ሲነሳ በጣም ነው ደስ የሚለው ብዙዎቻችን ብዙዎቻችሁ የእሷን ጥንካሬ የምትፈልጉ ሰዎች አላችሁ ይኸው በይፋ ትናንት ግልጽና ግብፅ እጥን ምጥን ያለ መልስ ሰታለች ማለት ነው ወደኋላ እንደማትል ወደኋላ እንደማትመለስ ስለገባችበት ህይወት አሁን ስለነበረችበት ህይወት ራሱ እንደሚጸጽታት ለምን ገባሁበት ብላ እንደሚጸጽታት ሁሉ ነው የተናገረችው አንዳንዴ በህይወት መፈተን መልካም ነው ማለት ነው እግዚአብሔር ሄር ወደፊቷ ጥርት ጥንካሬና ብርታት ይሆናታል፣ ትማርበታለች። እኛ ደግሞ ከጎኗ ጋር አብረንስ ስንከራከርላት ሁለት ወር በሙሉ ስንታገልላት የነበርነው እውነትና እውነትን ይዘን ስለነበረ ነው። እኛ እኔ የተናገርኩትን ነው ሄሉ ድጋሚ በሚዲያ ላይ ያወጣችሁ ማለት ነው። ለምን? እውነትንና እውነትን ስለ እሷ በደንብ ስለምናቅ ምን ያህል እንደቆረጠላት ስለምናቅ ነው ስንከራከር የነበረው። ክርክራችንም ከእሷ ጋር መቆማችንም ጥንካሬያችንም የእሷንም ጥንካሬ በዓይናችሁ አይ ስለዚህ ምንም ሳኒ እኛ በሚዲያ ላይ ወተን አንለፈልፍም። ሁሉንም ነገር በደንብ ስለምናቅ ነው። አንዳንድ ኮሜንቶች የዛ ቤት አሸርጋጆች ማለት ነው። እሱ አይፈልግሽም። ቢፈልጋትም ዳግምኛ አታያገኛትም። አለቀ ነገሩ፣ ገባ። የሰው ልጅ ያፈቅራል። በሆነ ጊዜ ሴት ልጅ ቁርጥታል። አዎ በሆነ አጋጣሚ ይፈቀራል፣ ሲቀር ይቀራል። በቃ ሴት ልጅ ከቆረጠች ቆረጠች ነው። ለሱም ቢሆን ልቦናና ማስተዋልን ይስጠው፣ ለሚናገረው አንደበቱ እግዚአብሔር አምላክ፣ ለሁለተኛው ለሚያፈቅራት ከአሁን ወዲህ የሚወዳት ሴት ልቦና ሰቶት መጠንቀቅን ይሁንለት። እንደዚህ እሷን በሜዳ ላይ እንዳዋረደው እንደዚህ እሷን በህዝብ ላይ እንዳዋረደው ለሁለተኛው ህይወቱ እንደዚህ አይነት ነገር እንዳያደርግ ዳግመኛ ትምህርት ይሆነዋል ብለን እናስባለን። እሱም ቢሆን መልካም ህይወትን ይቅጠመው፣ ክፉን አንመኝም። እኛም ከሷም ከሱም እኩል ነበርን፣ ግን ባየነው ነው በሰማነው ስንደወል የሚሰጠን መልስ ዩቲዩብ ላይ ያለውና በስልክ ሲደወልለት አንድ አይነት መልስ ስላ የመልስ ስለሚሰጥ ነው። ይሄን ያህል ከሱ ጋር ግብ ግብ የያዝ ነው ማለት ነው። እኛ ዋናው እሷ ጠንክራ እንድትወጣ ነበረ። እግዚአብሔር ይመስገን ጠንካራ ሁና ራሴ ይለውጣለሁ በራሴ ስራ እመጣለሁ ብላ ለህዝብ አሳውቃለች። ደግሞ በራሷ ቢዝነስ እንደምትመጣም ተናግራለች። እግዚአብሔር አምላክ ይርዳት። ቅዱስ ሚካኤል፣ ቅዱስ ገብርኤል ጥላና ከለላ ሆነው ከክፉ ነገር ይሰውሯት። ዋናው እውነትንና እውነትን ከእሷ መስማታችሁ ነው። ይህ ቲክቶክ ላይ ለምን ይሄን ያህል ህዝብ ከጎኗ ሊቆም ቻለስ የምትሉ እውነትንና እውነትን ስለምናቅ ነው። እና ይሄንን ነው ምላችሁ። የሄልዬ እናትም እግዚአብሔር አምላክ ከክፉ ነገር ይሰውራችሁ። ሱስዬ መድሃኒ አለም ይጠብቅልሽ። ምርጥ ጓደኛዋንሽ በመሃላችሁ ንፋስ እንዳይገባ ክፉን ያርቅላችሁ። ሀይልዬንም እግዚአብሔር ይጠብቀው። ሄልሻ እንወድሻለን። የኔ ጠንካራ፣ የኔ ብርቱ ጠንክሪልኝ አመላለስሽ ስርዓትሽ፣ ቁፍጥናሽ እንዴ! እና ምጥን ብለሽ መልስ አሰጣጥሽ እንዴ! በእናትሽ በጣም ነው ብለንሻለ። ማንኛውም ምችት ድልት ይበልል ብላችሁ እኛ ከጎንሽ የነበር ነው ሰዎች ማለት ነው። ስላላሳፈርሽን ከልብ እናመሰግናለን። ከአንቺ ጎን በመቆማችን ደስተኛ ነን። በርችልን፣ ጠንክሪልን። ጠላቶች ሌላ ነገር ሲሉን፣ አንቺ ግን ጎንበስ ብለሽ አመሰግናለሁ ብለሽ ስላመሰገንሽንም እናመሰግናለን። ይሄን ያህል ምስጋና ለእኛ አይገባንም፣ እውነትንና እውነትን ይዘን ስለቆምን ነው እና ግባችን ስለተሳካ እግዚአብሔር ይመስገን። በ ያንቺን ብርታት ነው ብዙዎች ዩቲዩበሮችም የሚያቆራጥና ጠንካራ ሴት እንድትሆኝ ነው የሚፈልጉት። ያሰቡትን ሁሉ አሳክተሻለ እና በርቺ፣ እግዚአብሔር ይስተሽ ይርዳሽ ስለ ወድ ኋላሽ እንዳትመለከች ወደፊት ሸምጥጪ እናቴ ሸምጥጥ አርግተች ሰርተሽ ስራሽን በተግባር አሳይ። እንወድሻለን፣ እናከብርሻለን። መድኃኔ ዓለም ከክፉ ነገር ይጠብቅሽ። አሁንም ከጎንሽ ነኝ። ጠላቶች ደግሞ ማለት በኮሜንት እየገባችሁ የምትንቦቆቦቁ ማለት ነው። እናንተትን ቦቆቦቃላችሁ፣ ትቸከችካላችሁ የአምስት ደቂቃ እንፋስ ጦምባ አድርጎት ይዞት ይሄዳል። ሄልሻ የኔ እናት አስደሰች። ሌላ ደግሞ አንድ ማለት ሄልሻ የምትደግፉ ዩቲዩበሮች ከልብ ነው የምናመሰግነው። እግዚአብሔር አምላክ ይስጥልን። የእሷን ጭንቀት የእሷን ሐዘን የእሷን መከፋት አይታችሁ ከጎኗ ጋር ወጥራችሁ ስትከራከሩላት እሷ ጠንካራ እንድትሆን ስታጠነክሯት የነበራችሁ ሰዎች ከልብ እናመሰግናለን። እግዚአብሔር ይጠብቃችሁ። ስለ እውነት ስለ ዓላማ እግዚአብሔር ስለ ቆማችሁ ህይወታችሁን ሁሉ ይባርክላችሁ። ሌላ የምላችሁ ነገር የሄሉ ዩቲውበር አንድ ወር በሙሉ ስላልሰራ ማለት ነው ላይ አይቆጥርላትም፣ ሰዓቶች ምናምን አይሄዱላትም፣ ላይኳም ይቀንሳል እና የተቻላችሁ ሰዎች ሼር ኮፕሊንክ አድርጉላት፣ ከምንም በላይ ኮፕ ሊንክ አድርጉላት። አበርቷት፣ ለምን እንዲ ወደኋላ አንተና ለምናምን እንዳትሉ። ዩቲዩበር ይሄ ቶሎ ቶሎ ካልሰራችሁበት ቶሎ አይንቀሳቀስም። ቶሎ ቶሎ ከሰራችበት ከአሁን ወዲህ እንደ በፊቱ ትሆናለች እና ከጎኗ አበረታቷት። ሼር ኮፒ ሊንክ አድርጉላ እንደዚሁም በቲክቶክ ያላችሁት ልጆቼ ሁሉ እግዚአብሔር ይጠብቃችሁ፣ ከክፉ ነገር ይሰውራችሁ። በአላማችን በቅዳችን እስከ መጨረሻው ከሄሉ ጎን እንቆማለን። እስከ መጨረሻው የፈለገ ፈተና እንኳን ቢያጋጥማት ከጎኗ እንቆማለን። ሁላችሁንም እንወዳችኋለን፣ እናከብራችኋለን። የእሷን ደስታ ሁሉ የተመኛ ያገኛችሁ እንኳን ደስ አላችሁ እንላለን። በድጋሚ እግዚአብሔር ይጠብቃችሁ። መልካም